ትልልቆች ያውቃል ነገር ግን ያለፈው ሐዲስ ያለፈው ሳምንት ደርስ መጨረሻ ላይ የጎረቤት ሴት ላይ ዝሙት መስራት የሚል ነገር ተነስቶ ስለነበረ ስለ ዝሙት የማያውቁ ህፃናት የጠየቁት ጥያቄ አዋቂዎች ታውቁታላችሁ ቆሻሻ ተግባር ያስፈልግም ያሰልገም አላህ ይጠብቃችሁ ለልጆች ለህፃናት የሚሻለው ዝሙት ምንድነው የሚለው መልስ ምንድነው ከተባለ ሴት ልጅ አባቷ ወንድሟ ቤተሰብ ሳያውቅ ከአጅነቢ ከባዳ ወንድ ጋር መቀራረብ አብራማ መሄድ ማለት ለልጆች ዝሙት ማለት ሴት ልጅ አባቷ ሳይፈቅድ ሰርግ ሳይሰራ ወንድሟ አጎቶቿ መጥቶ ሳይፈቅዱላት ሴት ልጅ ከባዳ ከአጅነቢ ወንድ ጋር መነካካት አብሮ መሄድ ማለት ነው። ዝሙት ማለት ይሄ ነው። ይሄ ዝሙት ቆሻሻ ተግባር ነው፣ አይደረግም። ሴት ልጅ ከወንድሟ፣ ከአባቷ፣ ከአጎቷ፣ ከወንድሟ ልጅ፣ ከእህቷ ልጅ ጋር ነው እንጂ የምትነካካው አብራ የምትጫወተው ከባዳ ከጎረቤት ዘመድ ካልሆነ ከሩቅ ሰው ጋር መነካካት አብራ መሆን የምችለው አባት ከፈቀደ ሰርግ ከተሰራ ቤት ከተደገሰ ብቻ ነው። ከዛ ውጪ ያለ የባዳ ወንድ እና የባዳ ሴት መቀራረብ መነካካት ምን ይባላል? ዝሙት ይባላል። ይሄ ነው ዝሙት እንግዲህ በልጅ ቋንቋ። ሌላው የእኔ ተርቢያ እንዴት አድርጌ በደንብ ልጠብቅ? ተርቢያ ትርቢያ እንዴት አድርጌ በደንብ ልጠብቅ? የራስን ተርቢያ ለመጠበቅ የሚያስፈልገው ቁርአን፣ ሐዲስ ነው ዕልም ነው። አላሁ አስተካክልኝ፣ አላሁ ማህዲኒ ወሰድድኒ ወአልሂምኒ ሩሽዲ፣ አላሁ መራኝ ቀጥ አድርገኝ አስተካክልኝ ሙሉ ሰው አድርገኝ ከጥፋት አንተ ጠብቀኝ ያሉ አንድ ዱዓ ማድረግ ነው ሁለት አዘውትሮ ቁርአን መቅራት ነው ሶስት የነብዮችን የሷሊሆችን ሲራ ማንበብ ነው አራት ከጥሩ ሰዎች ጋር መዋል ወዱ ካደረገን በኋላ ውሃን ማድረግ ይቻላል ወይ ይቻላል አይቻላል የሚል ኺላፍ አለበት አለማድረጉ በላጭ ነው ካልተገደዱ ካልቸኮሉ በስተቀር ወዱ አድርገው ውሃው ሰውነት ላይ እንዲደርቅ ማድረጉ በላጭ ነው ከመጨረሻዋ የወዱ ውሃ ጠብታ ጋር ወንጀል ይራገፋል የሚል ሀዲት ስላለ ውሃው በራሱ ጊዜ ቀስ ያለ እንዲንጠባጠብ ማድረጉ በላጭ ነው ነገር ግን የሚለፍሱት ልብስ በውሃ የሚረጥብ ከሆነ ቶሎ መውጣት ከፈለጉ አለ ያለ ቡርድና እንቅዝቃዜ ከሆነ ቢያደርጉ ፎጣና መሰል ነገር ቢጠቀሙ ችግር የለውም። ያ የባለቤት ነብዩ ከታተቡ ውዱ ካረጉ በኋላ ጨርቅ ሰጥኋቸው ፈለም ይሪድሃ ብለው ይወበጡት አሉ ነቢ አልፈለጉትም ነው። ሌሎች ደግሞ ፈለም ይሩድሃ አልመለሱትም ተጠቀሙት ብለው ፈስረውታል። ምንም ምክንያት ከሌለ ያለመጠቀም በላጭ ነው። አስፈላጊ ሆኖ ከተገኘ በንጹህ ነገር መጠቀም ማድረግ ይቻላል። በህልም ግንኙነት አይቶ የዘርፈሳሽ ወጥቶ ውዱ በቂ ነው ወይ በቂ አይደለም? የዘርፈሳሽ በነዝረት ከወጣ ውዱ ብቻ በቂ አይደለም፣ ሙሉ ገላን መታጠብ ግዴታ ነው እንደሚሆን ለሴት ሌላው፣ አባቴ ፂሙን ይላጫል ደግሞም ጫት ይቅማል እኔ ልጁ መናገር ግዴታ አለብኝ ወይ? አዎ፣ የአባትነትን አደብ በጠበቀ መልኩ የአባትነትን ክብር ሳይነካ ማመናጨቅ፣ መቆጣት፣ መጮህ ሳይኖር አባቴ ጫት ራስን ይጎዳል። ገንዘብን ያባክናል፣ ጤንነትን ይጎዳል። የዓለም ጤና ድርጅትም ከደንዛዥ እጾች ከጎጂ እጾች መድቦታል። ነቢዩ ሰለላሁ ዐለይሂ ወሰለም ሚያሰክርና ፈዘዝ ደንዘዝ የሚያደርግ ነገር ሁሉ ከልክለዋል። የምትችለው የምትችውን ተናግሮ መከልከል። ፂም መላጨት ደግሞ በአራቱ መደባይ ማውጭ በሐነፊም በማሊኪም ሻፊዒም ሐንበሊ መድሀብ ስምምነት ፂም መላጨት ሐራም፣ እዚህ ከባድ ወንጀል ነው፣ አይቻልም ብሎ መምከር፣ አንድ ለሶስት መምክር ከዛ በኋላ ዱዓ ማድረግ ኢማም ነው ሌሎችም እንዳሉት አባትናትን እንደ ተራሱ አይደለም የሚመከረው አባትናት ሲመከር ሀያ ያስፈልጋል አደብ ያስፈልጋል። ኢብራሂም ሙሽሪኩን አባታቸው ምን ያሉን የመከሩት የአበቴ የአበቴ የአበቴ አባዬ ሆይ አባዬ ሆይ አባቴ ሆይ እንደው የሸይጣን ተከታይ እንዳትሆን የጀሃነም ሰዓት እንዳይነካ ሐቅ ተከተል እያሉ መምከር ያስፈልጋል። በትልቅ ሰው ማስመከር ደግሞ ይሻላል ራስ ከመምከር ከነሱ በእድሜ አቻ በሆነ ሰው ማስመከሩ በላጭ ፊት ለፊት ከማናገር ደግሞ ደብዳቤ እየጻፉ መስጠቱ በዘመኑ ደግሞ በሜሴጅ መላኩ አስተማሪ፣ አጫጭር ኦዲዎችን ጽሁፎችን እንዲያነቡ እንዲደርሳቸው እንዲያነብዱ ማድረጉ ባላች ያደረጉትን ያደርጉ ደግሞ ወላጅ ጫትም ይቃም ጺሙንም ይላጭ ልብሱን ይጎትት እናትም ሒጃብ ባታደርግ አባትና እናት ሁሌም ሐቃቸው እንደተጠበቀ ነው። ክብራቸው እንደተጠበቀ ነው። አባትና እናቴ ዲንን ስለማይከተሉ አልታዛቸው ማይባል ነው። እንደውም የበለጠ እነሱን መታዘዝ መንገባ ከሚገባው ዲናቸው ላይ ሰነፍ ከሆኑ በጸባይ እነሱን ዲን እንዲወዱ ለማድረግ ሙስሊም ጠንቋይ ጋር ከሄደ ምን ችግር አለው? እስላምን ማጣት ያስከትላል። ትልቅ ችግር አለው። ነቢ ሰለላሁ ዐለይሂ ወሰለም ጠንቋይ ጋር ሄዶ ጠንቋይን የጠየቀ ሰው ነቢ ላይ በወረደው ቁርአን በሸሪዓ ክዷል ከፍሯል ብለዋል። ጠንቋይ ጋር መሄድ ምን ችግር አለው? ኩፍር አለው። ጠንቋይ ጋር መሄድ ያከፍራል። አላህ መጥፎ ነገር እንዲሆን ለምን ይፈቅዳል? ለፈተና። ይፈቅዳልና ይወዳል ሁለቱ ይለያያል፣ ብለናል ትናንትና። የሚፈቅደው ለምንድን ነው? ለፈተና። መጥፎ ነገር ከመስራት የሚታቀቡ እና መጥፎ ነገር ስሜታቸውን ተከትለው ሚሰሩ ተለይተው ይወጡ ዘንድ ወላሁ ያሕኩሙ ማዩሪድ ላሙዐቅባ ሊሑክሚሂ ኸይር ኸይሩን ስራው ብሎናል። ፈጥሮት መልካም መልካሙን ፈጥሮት አስገኝቶት ስሩት ብሎ አዞ፣ መጥፎ መጥፎን ደግሞ አስገኝቶት ምን ብሎናል? ለፈተና ነው። አትቀርቡት ብሎ ነፍስ አታጥፉ ብሎ፣ ማነው እሺ ብሎ እሚታዘዘው ጀነት እሚገባ፣ ማነው ደግሞ እምቢ ብሎ ጥሶ እሚሄደው ጀሃነም እሚገባ። ስለዚህ መጥፎ መጥፎ ነገር አላህ የፈጠረው እንዲሆን የፈቀደው ለፈተና ነው። ከአባቴ ጋር መርካቶ አካባቢ አድረን ነበረ። ሱብሒ አንዋር መስጂድ ነው የሰገድነው። ቢስሚላህ ብለው ነው ፋቲሓን የሚጀምሩት። ድምፅ ጮክ አድርገው ሁኖትም ያደርጋሉ። ከሶላቱ በኋላም ዱዓ ያደርጋሉ። ይህ ተገቢ ነው ወይ? እንደሱና ተገቢ አይደለም። እንደሱና ተገቢ አይደለም፣ ነገር ግን ተገቢ ያለ መሆናቸው ደረጃ የተራራቀ ነው። ቢስሚላህ ብለው መስገዱ ኢብኑል ቀይም ሌሎችም፣ አንዳንዴ ቢስሚላህን እንጮክ ጮክ ብሎ መቅራት ይቻላል

ድምፅን ዝቅ አድርጎ መቅራት ሱና ነው ብለዋል። ቁኑቱንም በተመለከተ ሂላፍ አለበት። ሻፊዒዎችም ሌሎችም ቁኑት ያደርጋሉ። አማ ያደርጉም የሚያደርጉም መተቦች አሉ። ኢማሙ ሻፊዒ ቁኑት ይደረጋል ብለዋል። ሱናው ግን አለማድረጉ ነው። ነብይ ሰለላሁ ዐለይሂ ወሰለም ለአንድ ወር ነው ያደረጉት፣ ከዛ በኋላ ትተዋል። ስለዚህ ቢስሚላህ ብሎ መቅራቱና ቁኑት ማድረጉ ሂላፍ አለበት። ከድሮም ጀምሮ ታላላቅ አይማዎች የፈቀዱትም የከለከሉትም ጉዳይ ነው። በላጩ አለማድረግ ነው። ከሶላት በኋላ ዱዓው ግን አይታወቅም። በነቢ ዘንድ የለም፣ በሱሐቡ ዘንድ የለም፣ በታቢዒ ዘንድ የለም። በጣም ዘግይቶ ነው የመጣውና አይደረግም። ሱናው ቢስሚላህን ያለ ድምፅ መቅራት ነው። ቁኑት ዊትር ላይ ብቻ ነው የሚደረገው። ቢስሚላህ አልረህማን አልረሂም ያለ ድምፅ ነው፣ በውስጥ ነው የሚቀራው። ጮክ ብሎ ቢቀራ አንድ ሰው በዚህ ሶላት ላይ አይበላሽም። ዞሮ ዞሮ ከሁሉም በውስጥ ይቀራል ቢስሚላህ። እንደዚህ አይነት መስጊድ አልሰግድም፣ ቤት ነው የምሰግደው የሚል ሰው ጃሂል። እኛ ሰፈር ያለው መስጊድ ቁኑት ይባላል፣ እኛ ሰፈር ያለው መስጊድ ዶ አይደረጋል፣ እኛ ሰፈር ያለው መስጊድ ቢስሚላህ ጮክ ብሎ ይቀራሉ፣ ከነሱ ጋር አልሰግድም ብዬ ሱብ ሰግዳለው፣ ቤት ሰግዳለው የሚል ሰው ጃሄል፣ ነው። ይህ አይደረግም። ከተቻለ ሁሉንም በሱና የሚሰግድ መስጅድ ጋር ይካሄዳል። ካል ነሳ ሽርክ ኩፍር እስከሌለበት ድረስ በጀማ ይሰገዳል። ኡስታዝ፣ በሸሪዓ የንጽጽር ትምህርት መማር እንዴት ይታያል? ጉዳ ጉዳትስ አለው? የንጽጽር ትምህርት መማር ለዕለሞች ከሆነ ችግር የለው። ሸሪዓን በሚገባ ቁርአን ሐዲስን ላጠኑ ላወቁ ማጥናቱ ሌሎችን ንጽጽሮችን ማወቃቸው ምንም ለማይጎዳቸው ዕለሞች መማር ችግር የለው። ንያው ምን ከሆነ? የእስላምን ሙሉነት የሌሎችን ጉድለት ለማጉላት ከአንድ አማተራ ጀማሪ ሰው ቡኻሪን ያልቀራ ክታቡን ተውሂድን ፈትሑል መጂድን ለምሳሌ ያልቀራ የቁርአንን የሐዲስን የፍቅህን እውቀት በሚገባ ያልቀሰመ ሰው ከቁርአን ውጪ ከእስላማዊ የሃይማኖት ክታቦች ውጪ ሌላ የሃይማኖት መጻሕፍትን የፍልስፍና መጻሕፍትን ማንበብ የለበትም። ጉዳቱ ምንድነው? ብዙ ውስጥ ይቀጣል። እስከነካቴው አይቻልም የሚሉ ዑለማዎችም አሉ። ሶስት አይነት አቅዋልና ያለው የሌላ የአህለል ክታቦችን መጽሐፍ? የሌላ ሃይማኖት እነዚህ መጽሐፍን ማንበብ ይቻላል ላይ የሚለው ላይ ለቃውን ሶስት አይነት አስተያየት ነው ያላቸው። የተሻለው ለዑለሞች ይቻላል፣ አላማቸው ምን ከሆነ የእስላምን ሙሉነት ሌላውን ጉድለት ለማነጻጸር ገዋል በካፍሮች በኩል የሚመጡ ትችቶችን ለመመለስ ከሆነ አማ ተራሰው ማንበብ የለበትም። ዑመር ብጣሽ ወረቀት ይዞ መጥቶ ደስ የሚል ጥቅስ ከኦሪት አግኝቼ ነው ሲላቸው ለነብዩ ሰለላሁ ዐለይሂ ወሰለም፣ ነቢዩ ነብዩ ተቆጥተዋል፣ በጣም ተቆጥተዋል። ቁራን አይበቃችሁም እንደ የሚል አንቀጽ የሚወረደው ያኔ ነው። በቁራን እንደምቃቃ ይገባል። ዛሬ ገና ሀያ አመት ላይ 20ዎች ላይ ያሉ 10ዎች ላይ ያሉ ባይብል ብለው ዳውንሎድ አድርገው ሲያነቡ ነው የምናየው። አይገባም። ሌላው እናቶች ተሰባስበው ዱዓ ያደርጋሉ። አሚን ማለት እንዴት ይታያል? ድንገት በተገናኙበት አንድ ሰው ዱዓ ያደረገ ሌሎች አሚን ቢሉ ችግር የለውም። ለዱዓ ብለው የተሰባሰቡ ከሆነ ግን ይሄ በነቢም በሰሃቦች የተገኘ ስብስብ ስላልሆነ ቢድዓ ነው። አሚን አይባልም። ሁለቱም መለየት አለብን። ድንገት የታመመ ሰው ቤት ተገናኙ፣ የሆነ ቦታ ተገናኙ። ከዛ መሀል በእድሜ ከፍ ያሉ ሷሊህ ናቸው የሚባሉ አንድ እናት ዱዓ ያደረጉ ሌሎች አሚን ቢሉ ችግር የለም። አሚኑን ሁሉም ቁጭ ብሎ ነው አሚን ማለት ያለበት። ተነስቶ ከቦ ዱዓ የምታደርገዋን ከአልካዕባ አድርጎ ከኋላዋ ከዘሪያ ከቦ አሚን አሚን ማለት መልሰው ደግሞ ሄን ግንባርና አጀመሳ ይኸይልን ቢድዓ ነው። ዱዓ ላይ አዲስ ነገር መጨመር ቁጭ ብሎ አሚን ይባላል። ነገር ግን ለዱዓ ብሎ ተጠራርቶ ተሰብስቦ ዱዓ ማድረጉ እራሱ ቢድዓ ስለሆነ አሚን አይባልም። የሰባት ዓመት ልጅ ትምህርት ቤት ስትሄድ ሂጃብ መልበስ አለባት መልበስ አለባት መለማመድ አለባት መጀመር አለባት። የተሟላ ሂጃብ ባይሆን ግዴታ ሙሉ ሰውነቷን ትሸፍን ባይባልም ነገር ግን ሙስልምነቷን የሚገልጽ አደብ ሃያ ያለበት ለነገ ለትልቅነት እድሜዋ ለዋናው ሒጃብ ሚያግዛት አለባበስ መልበስ አለባት። ጁማሃ ግን መልእክት አስገብተን ነበረ። ጁሙሃ ሷላት ሴቶች ውጭ ላይ ነው የሚሰግዱት። የቦታ እጥረት ኖሮ አይደለም፣ ብዙ ሰዎች በር አካባቢ ወይም መንገድ ላይ ቁጭ እያሉ ሰዎች የሞላ የመሰላቸው ውጭ ላይ ያነጥፋሉ እና ሲቀመጡ አቀማመጣቸውን እንዲያስተካክሉ ይንገሩልን። ልጆች ይዘው የሚመጡ ሰዎችም ልጆቻቸውን ሰብስበው ሰብስብ እንዲያደርጉ ይንገሩልን የሁለት ሰው ቦታ ስለሚይዙ እና ጁሙዓ ከሶላት በኋላ እንዲነግሩልን፣ አዳራጅ ዛኩም ላኸር ይላል። አንድ ሰው መስጊድ ውስጥ የሁለት ሰው ቦታ ይዞ መቀመጥ ሐራም፣ ጋሱ ይባላል፣ መዝረፍ ይባል። ከሚያስፈልገው በላይ እግርን በልቅጦ መቆም፣ ተደግፎ ዘና ብሎ መቀመጥ፣ የሁለት ሰው ሰው ቦታ መያዝ፣ የአንድ ሰው ከግማሽ መያዝ። ሁለት ሰዎች የአንድ ሰው ከግማሽ አንድ ሰው ከግማሽ ቢይዙ ሁለት ሰዎች የሰው ሰው ቦታ አባከኑ ማለት መስጂድ አላህ ቤትም ተጠጋግቶ መቀመጥ፣ ሊኑ ፊአይዲ ኢክዋኒኩም ይሉ ነበር ነቢያ። ለዘብ በሉ ወንድሞቻቸው ለእህቶቻቸው አስገቡ ተጠጋጉ ይሉ ነበር ነቢያ። ስለዚህ የሰው ሰው ቦታ ይዞ መቀመጥ ሐራም ወንጀል፣ ለዒባዳ ወጥቶ ወንጀል ተሸክሞ መመለስ ነው የሚሆን ሌላ ውስጥ ሳይሞላ በርዶ ዘግቶ መቀመጥም ሌላኛው ወንጀል አይደለም። መስጊድ ውስጥ ከመስጊድ ውጪም መንገድ ላይ መቀመጥን ነቢ ከልክለዋል። የመስጅድ መግቢያ መውጫ ላይ ተቀምጦ ውስጥ የሞላ መስሎ ሰው ውጭ እንዲወጣ ማድረግ የመስጅድን በር መዝጋት ነው። ሰዎችን ለዒባዳ ከተገነባው ቦታ ትክክለኛውን አገልግሎት እንዳያገኙ ማድረግ ነው ከአላህ መንገድ ሰውን ማገር። ዚህ የተጠቀሱት አብዛኞቹ ከበባድ ወንጀሎች ናቸው። ጥቃቅንም አይደለም ከባይር ናቸው። እዚህ የሚያደርጉ አላህ እንዲፈሩ ልጆቻቸውን ሰብሰብ አድርገው ሊይዙ ይገባል። አንዳንዴ መስጊድም የተቻላል ነው ሐቂቃ የልጆቻቸው እኛ ለልጆች ብለን ለማሳጠር እንሞክራለን። በሌላ በኩል ደግሞ ጁሙአ ነው ሰከን ብለን መስገድ እንፈልጋለን። ሁለቱን ማጣጣም እየከበደ ነው። እዚህ ልጅ ይዘው የሚመጡ ሰዎች ዘግየት ብለው ሊመጡ፣ በረንዳ ሊቀመጡ፣ ለሰራተኛ ሰጥተው ሊመጡ የሆነ መፍትሄዎች ሊፈልጉ ይገባል። ልጅ አታምጡ አይደለም እንለው፣ ነገር ግን የወጡለትን ዓላማ ሌሎችም ልጆችን ይዘው መምጣት ቆይ ይችላል። ሁሉም ሰው ልጅ አለ። ልጄ እንዳይረብሽ፣ እኔንም ሀሳቤ እንዳይሰርግ፣ ሌሎችም እንዳይረብሽ ብለው ነው የሚመጡት። ሌሎች ይዘው መተው፣ ሌሎች ጥለው መተው። እንዳረብሽ ብለው ሌላ ጥለው የመጡትንም ጀመር መረበሽ ኢባዳ ላይ ልብ እንዳይረጋጋ ማድረግን ወንጀል መዳፈርን ስለሚያስከትል ጥንቃቄ ያስፈልገዋል። ሴት ልጅ ሞተር ላይ መሳፈር እና ምንዳቷ እንዴት ይታያል? ምንዳቷ ግቢዋ ውስጥ ግቢዋ ውስጥ ከሆነ ዝግ ቦታ ላይ ከሆነ ችግር የለም። እማ መሳፈር ከአጅነቢ ጋር ተጣብቃ መሳፈር ብቻ ወንጀል። በገሯ ትህድ፣ በህዝብ ትራንስፖርት ትህድ ሙስልም ሴት ሙዕምን ሴት ሞተረኛ ኋላ ቁጭ ብላ ሞተረኛ አቅፋ አለ ደግሞ ጨርቁን ይዛ መሄድ፣ ሙስልምነት ምን እንደሆነ ያልገባት ሴት ተግባል። በጣም በሚያሳዝን መልኩ ይሄን እያየን ከኋላ ብታሽ ጨርቋ እየተረገበገበ አጅነቢ ወንድ ጋር ተሻሽታ ተላፍታ ትሄዳለች። አይሆንም። ከሐራም በፊት ከወንጀል በፊት ነው፣ የወንጀል በር ይከፍታል። ወንድና ሴት መራራቅ አለባቸው። አይደለም ከአጅነቢ ጋር አንዱ ከልጇ ጋር ከባሏ ጋር ከወንድሟ ጋር እንኳን ሴት ልጅ ግልጥ ብላ እየታየች መሄድ የለባትም። ሱሐቦች ግመን ላይ ይጓዙ አልነበረም ወይ? ሀውደጅ ነበራቸው። ሀውደጅ ነበራቸው። ሀውደጅ ምንድነው? ኮርቻ ነው። ሳጥን መሰል ኮርቻ። ሴት ልጅ እዛው ውስጥ ሆና ምኗም አይታይም። ሞተር ላይ ስትሆን እግሯ ሊገለጥ ይችላል፣ እጇ ሊገለጥ ይችላል። አጅነቢ ሲሆን ምንም አያነጋግርም። ከአጅነቢ ጋር ሞተር ላይ ጉጅ ብላ መሄድ አትችልም። ራስዋ መንዳትሳ ሰወር ያለ ቦታ ላይ ከሆነ ትችላለች። ከባሏ ጋር ከልጇ ጋር መሄድ ትችላለች ወይ? የትራንስፖርት ጥረት ባለበት ጊዜ ሰብሰብ ብላ በሆነ መልኩ ሒጃቧን ሐያውን በጠበቀ መልኩ ልትሄድ ትችል ይሆናል። በግርማ ያደረሰውን ሌላ አማራጭ ከሌለ እንደ መዝናናትም ጭምር ቆጥሮ ሴቶች ሞተር እያስነሱ ይንዱ ይሄዱ በለው ፈቷ መስጠት አይቻልም። የሐያ የተሰቱር ሰብሰብ በማለት ተቃራኒ ስለሚሆን ብዙ ጥያቄዎች አሉ። ዛሬ በዚህ እናበቃና ያልተመለሱት እንሻላ ቀጣይ ሳምንት ላይ ይመለሳሉ። ወበላይ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።